ሰላም ጤና አስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። በቅድሚያም አርዕስተ ዜናዎችን እናሰማችኋለን። ውስጣዊ የስልጣን ሽኩቻ የጋዜጠኞችን ህይወትና ጋዜጠኝነትን አደጋ ላይ እየጣለ እንደሆነ ተገለጸ። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች ላይ ከባድ የሙስና ወንጀል ክስ እንደተመሰረተባቸው ተዘገበ። በክልሉ የሀገራዊ ምክክር ኮሚሽን ስራዎች ከመጀመራቸው በፊት ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ የመገናኛ ብዙሃን ባለሙያዎች ጠየቁ። ጋዜጠኞች የማህበረሰቡን መረጃ የማግኘት መብት ለማረጋገጥ ቁልፍ ሚና የሚጫወቱ በመሆናቸው የተሟላ የህግ ጥበቃ ሊደረግላቸው ይገባል ተባለ። በኢትዮጵያ ባለፉት ሶስት ወራት 1.3 ሚሊዮን ዜጎች በወባ በሽታ መያዛቸው ተገለጸ። እነዚህና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የሀገራዊ ምክክር ኮሚሽን ከትግራይ የመገናኛ ብዙኃን ባለሙያዎች ጋር ከሰሞኑ ባካሄደው ውይይት በክልሉ የሀገራዊ ምክክር ኮሚሽን ስራዎች ከመጀመራቸው በፊት ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ የመገናኛ ብዙኃን ባለሙያዎች ኮሚሽኑን ጠይቀዋል። በተጨማሪም የትግራይ ክልል ግዛታዊ አንድነት እንዲጠበቅ የሕልውና ስጋቶች ናቸው የተባሉ ጉዳዮች መፍትሄ እንዲያገኙና በፕሪቶሪያው የዘላቂ ግጭት ማቆም ስምምነት የተዘረዘሩ ድንጋጌዎች እንዲፈጸሙ ከትግራይ የመገናኛ ብዙኃን ባለሙያዎች ጥያቄ ቀርቧል። ኮሚሽኑ በቀጥታ እነዚህ ጥያቄዎች የመመለስ ስልጣን የሌለው መሆኑን እንደሚገነዘቡ ገልጸውልኛል ያለው ኮሚሽኑ ይሁን እንጂ በመንግስት ላይ ግፊት በማድረግ ችግሮች እንዲፈቱ ሚና መጫወት ይችላል ማለታቸውን ገልጿል። ውይይቱን ያካሄዱት የሀገራዊ ምክክር ኮሚሽነር ዶክተር አምባይ ኦጋቶ እንደ ሀገር ችግር ውስጥ ነን፣ ነገር ግን የትግራይ ክልል ሁኔታ በተለየ መልኩ መስተናገድ እንዳለበት እንረዳለን ማለታቸውን ኮሚሽኑ አስታውቋል። ለሁሉም ችግር መፍትሄ መነጋገር እንደሆነ እንደሚያምኑ የገለጹት ኮሚሽነሩ የትግራይ መገናኛ ብዙሃን ባለሙያዎች መነጋገር የሚቻልበትን ድልድይ በመፍጠር ሚናቸውን እንዲወጡ ጠይቀዋል። የክልሉ ህዝብ የሚያነሳቸውን ጥያቄዎች እንረዳለን፣ ዋጋም እንሰጣለን ያሉት ኮሚሽነር በማንኛውም አጋጣሚ የክልሉ ህዝብ የሚያነሳቸውን ጥያቄዎች በማንሳት ምክክሩን ማካሄድ የሚቻልበትን አውድ እንዲፈጠር እየሰራን ነው። ይህንንም አጠናክረን እንቀጥላለን ሲሉ አጽንኦት ሰጥተው መናገራቸውን ኮሚሽኑ ገልጿል። በመድረኩ የተገኙት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው የኮሚሽኑ ቀጣይ ዋና ትኩረት የትግራይ ክልል መሆኑን ገልጸዋል። ዋና ኮሚሽነሩ ያለ ትግራይ ክልል ተሳትፎ ምክክር አካሄድን ማለት ስለማይቻል በተግባራዊነቱ ትኩረት ሰጥተን እየሰራን ነው ብለዋል። ኮሚሽኑ በአስራ አንዱ ክልሎች፣ በሁለቱ የከተማ አስተዳደሮች እንዲሁም በፌዴራል ተቋማትና በዲያ ዲያስፖራ ማህበረሰብ አካባቢዎች አጀንዳ አሰባስቦ ማጠናቀቁን ዋና ኮሚሽነር ፕሮፌሰር መስፍን አራያ አመላክተዋል። ባለፈው ሳምንት ኮሚሽኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተና ጄኔራል ታደሰ ወረደ በጥቅምት ወር አጋማሽ የሀገራዊ ምክክር ስራው ለመጀመር የሚያስችሉ ሁኔታዎችን ሊፈጥሩ የሚችሉበትን እድል እንዳለ ነግረውኛል ማለቱን መዘገቡ ይታወሳል። ሁለት ዓመታትን የፈጀው ደም አፋሳሹ የሰሜን ኢትዮጵያ የትግራይ ጦርነት ዘላቂ ግጭትን ለማስቆም በስምምነት ቢቋጭም በክልሉ እየተባባሰ በመጣው የፖለቲከኞች የስልጣን ሽኩቻ የተነሳ ትግራይ ዛሬም የጋዜጠኞች ህይወት አደጋ ላይ የወደቀባት ክልል ሆና መቀጠሏን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ ገለጸ። ሲፒጂ አዲስ በወጣው ዘገባው ላይ በክልሉ በተፈጠረውና ወደ ጦርነት እንዳያመራ በተሰጋው የውስጥ የስልጣን ሽኩቻ የተነሳ ትግራይ ጋዜጠኞች የሚታፈኑባት፣ እየታፈሱ የሚታሰሩባት፣ የሚገደሉባትና ሌሎችም የሰብአዊ መብቶች ጥሰቶች የሚፈጸሙባት ሆና ቀጥላለች ሲል ዘግቧል። ከፌዴራል መንግስቱ ጋር የነበረው ጦርነት በስምምነት እልባት ቢያገኝም በህወት እንዲሁም ወታደራዊ አመራሮች መካከል የተከሰተው ክፍፍልና የውስጥ ፖለቲካዊ ሽኩቻ ለጋዜጠኞች ፈተና ሆኖ መቀጠሉን ዘገባው አመላክቷል። ምርሃዊ ብርሃነ ባለፈው ዓመት ሐምሌ ወር የተካሄደውን የአዲ ጉደም ሰላማዊ ትዕይንተ ህዝብ ለመዘገብ ከሌሎች ጋዜጠኞች ጋር በሄደበት ወቅት ለበርካታ ሰዓታት በአካባቢው ባሉት ሚሊሻዎች መታሰራቸውን፣ ተቃውሞ የሚያሰሙት ደግሞ በጸጥታ ኃይሎች ሲደበደቡ ወደ ሰልፈኛም ሲተኩስ እንደነበረ እንዲሁም አንድ ሰው ሲሞት ማየቱን እማኝነቱን ሰጥቷል። ይህን ተከትሎ ምርሃዊ መተኮስ ጀምረዋል፣ አቤል መቅረጽ አልቻልንም የሚል የጽሑፍ መልእክት ለትግራይ ብሮድካስቲንግ ሰርቪስ ዋና ስራ አስፈጻሚ አቤል ጉሸም ይልካል። አቤልም እነሱን ተዋቸው ራሳችሁን አድኑ በማለት መለሰ። አንድ ሚሊሻ መሳሪያ ይዞ ወደ ትግራይ ብሮድካስቲንግ ሰርቪስ ካሜራ ባለሙያ በአዛውበት እየጠቆመ፣ በሌላ በኩል ደግሞ ሌላው የትግራይ የህዝብ ሚዲያ ካሜራ ባለሙያ ሲራክ አስፋው ላይ እየጮኸ መቅረጽ አቁሙ አለም እተኩሳለሁ ሲል መዛቱን ጋዜጠኛ ምርሃዊ ተናግሯል። ይህም በክልሉ የጋዜጠኞች ህይወት ምን ያህል አደጋ ላይ መውደቁን የሚያመላክት መሆኑን ዘገባው አብራርቷል። በክልሉ በህዋትና ከህዋት ተቃራኒ በቆሙ ኃይሎችና ሌሎችም የውስጥ የፖለቲካና የስልጣን ሽኩቻ የተነሳ ጋዜጠኞች ከአንዱ ወይም ከሌላኛው ቡድን ለመወገን አሊያም በተቃራኒ ለመቃወም መገደዳቸውና በዚህም የተነሳም በክልሉ የሚዲያ ነጻነት እጅግ በከፍተኛ ሁኔታ መጥበቡን ዘገባው አመላክቷል። በዚህ የተነሳም በክልሉ ያሉ የጋዜጠኝነት ስራ ጋዜጠኝነት ተብሎ ለመጠራት በማይችልበት ደረጃ ላይ መድረሱን በመቀሌ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ማቴዎስ ገብረ ህይወት ለጋዜጠኞች መብት ተቆርቋሪ ድርጅት ገልጸዋል። ጋዜጠኞች በጦርነቱ ምክንያት መስራት አቁመዋል። ራሳቸውን አደራጅተው የሚዲያ ነጻነት እንዲከበር ጥረት የሚያደርጉ የሚያደርጉበት ሁኔታም የለም። እናም ያልሰለጠኑ የማህበረሰብ አንቂዎች የጋዜጠኝነቱን ስፍራ ተክተው ተረክበውታል ሲሉ መምህሩ ምላሽ ሰጥተዋል። የጋዜጠኞች መብት ተቆርቋሪ ድርጅቱ ለትግራይ ክልል ጊዜያዊ አስተዳደር የህዝብ ግንኙነት ኃላፊ ሸቡት አሰፋና የህወሓት ምክትል ሊቀመንበር አማኑኤል አሰፋ አጭር የጽሑፍ መልእክት ቢልክም ምላሽ አለማግኘቱን በዘገባው አመላክቷል። በተያያዘ ዜና ሀሳብን በነጻነት መግለጽ መሰረታዊና በዘፈቀደ ገደብ የማይደረግለት ሰብአዊ መብት በመሆኑ እና ጋዜጠኞች የማህበረሰቡን መረጃ የማግኘት መብት ለማረጋገጥ ቁልፍ ሚና የሚጫወቱ በመሆናቸው ጋዜጠኞች የተሟላ የህግ ጥበቃ ደረግላቸው ይገባል ሲል የኢትዮጵያ ሰብዊ መብቶች ኮሚሽን ኢሰመኮ አሳሰበ። ጋዜጠኞች በበኩላቸው የሀገርና የህዝብ ደህንነትን ከመጠበቅ አኳ የተቀመጡ ግድታዎችን በማክበር እንዲንቀሳቀሱ ኮሚሽኑ ጥሪ አቅርበዋል። ኮሚሽኑ ከኢንተርናሽናል ሚዲያ ሰፖርት ጋር በመተባበር በጋዜጠኞች የህግ ጥበቃ ላይ ጥቅምት ታ4 ቀን 2018 ዓ ም በአርባ ምንጭ ከተማ ባካሄደው ውይይት የሲቪል ፖለቲካ፣ ማህበራዊና ኢኮኖሚያዊ መብቶች ኮሚሽነር አብዲ ጀብሪል ሀሳብን በነጻነት የመግለጽ መብት ዋናው ምሰሶ መረጃዊ ማግኘት መብት መሆኑን አመላክተዋል። የመብቱ መጠበቅ መረጃን ተደራሽ ከማድረግ በተጨማሪ በማህበረሰ ስ ውስጥ የሚሰራጨውን ሐሰተኛ መረጃዎችን ለማረም የሚያግዝ መሆኑንም አስገንዝበዋል። ከዚያ አኳያ ጋዜጠኞች ከማህበረሰቡ መረጃ የማግኘት መብት ለማረጋገጥ ቁልፍ ሚና የሚጫወቱ በመሆናቸው የተሟላ የህግ ጥበቃ ሊደረግላቸው ይገባል ሲሉ ጥሪ አቅርበዋል። ከማዕከላዊ ኢትዮጵያ ከሲዳማና ከደቡብ ኢትዮጵያ ክልሎች የህግ አስፈጻሚ አካላትና ከግልና ከመንግስት የመገናኛ ብዙሀን ተቋማት የተውጣጡ ባለሙያዎች በተሳተፉበት የአርባ ምንጩ ውይይት በዘርፉ የሚስተዋሉ ክፍተቶች ላይ ውይይት ተደርጓል። የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን እንዲሁም የሽብር ወንጀልን ለመከላከል መካከልና ለመቆጣጠር የወጡ አዋጆችን ሽፋን በማድረግ የሚፈጸሙ ክልከላዎችና ገደቦች፣ የመገናኛ ብዙሀን አባላት ስለመብታቸውና ግዴታቸው ያላቸውን ግንዛቤ ማነስ፣ እንዲሁም የመንግስት የስራ ኃላፊዎች ለተወሰኑ የመገናኛ ብዙሀን ብቻ መረጃ የመስጠት አዝማሚያ፣ በተለይም የመንግስት ኮሚኒኬሽን ኃላፊዎች ለግል መገናኛ ብዙሀን መረጃ ለመስጠት ፈቃደኛ አለመሆን በዘርፉ የታዩ ክፍተቶች ሆነው ተነስተዋል። የጥላቻ ንግግሮችን፣ ሀሰተኛ መረጃዎችን እንዲሁም ግጭት የሚቀሰቅሱ መልእክቶችን የሚያሰራጩ መገናኛ ብዙሀንን መቆጣጠር አለመቻሉ፣ በበይነመረብ ላይ የሚጣሉ ገደቦችና በመገናኛ ብዙሀን አማካኝነት ተፈጽመዋል በተባለ ወንጀል ጋዜጠኞች ከህግ ውጭ እስራት የሚፈጸምባቸው መሆኑን በዘርፉ ከሚስተዋሉ ድክመቶች መካከል ተጠቅሰዋል። በዞንና በወረዳ ደረጃ በሚንቀሳቀሱና ህግ ተላልፈዋል በሚል በሚጠረጠሩ ጋዜጠኞችና የመገናኛ ብዙሃን ብዙሀን ባለሙያዎች ላይ የሚደረጉ ምርመራዎች መዘግየት፣ የመርማሪ ፖሊሶች አቅም ማነስ እንዲሁም መብቱን በተመለከተ በቂ ግንዛቤ አለመኖር በዘርፉ እያጋጠሙ ያሉ ችግሮች መሆናቸውን በውይይቱ ተመላክቷል። ችግሮችን ለመፍታት በክልል ደረጃ ስልጠናና የአቅም ግንባታ ስራዎችን ማከናወን አስፈላጊ መሆኑን ኮሚሽኑ ጠቁሟል። በሌላ በኩል ሀሳብን በነጻነት የመግለጽ መብት ከግዴታዎችና ኃላፊነቶች ኃላፊነቶች ጋር የሚመጣ መሆኑን በመገንዘብ ጋዜጠኞችም የሀገርና የህዝብ ደህንነትን ከመጠበቅ አኳያ የተቀመጡ ግዴታዎችን በማክበር እንዲንቀሳቀሱ ኮሚሽኑ ጥሪ አቅርበዋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ሰሞኑን እየተናፈሰ ባለው አሻም ሚዲያ ታሸገ ከአየር በመውረድ ስራ አቆመ በሚል ሀሰተኛ መረጃ ላይ ሚዲያው መግለጫ አውጥቷል። መግለጫውንም እንደሚከተለው እናቀርብላቸዋለን። አሻም ሚዲያ ትሬዲንግ አክሲዮን ማህበር ላለፉት ስምንት ዓመታት በኢትዮጵያ በተለያዩ ክልሎች በአካል እንዲሁም በተለያዩ ኤሌክትሮኒክስ አማራጮች በመጠቀም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ከህዝብ ወደ መንግስት፣ ከመንግስት ወደ ህዝብ በማድረስ ረገድ እንደ ድልድይ ሆና ሚናዋን እየተወጣች ትገኛለች። ከዚህ በተጨማሪ መንግስት ለሀገርና ለህዝብ ጥቅም ሲባል ትኩረት ሰጥቶ በሚሰራቸው ጉዳዮችን በመረዳትና ቅድ በመስጠት በሚዲያ ዘርፉ የበኩሏን ሚና ለመወጣት እየሞከረች ነው። ይሁን እንጂ የቴሌቪዥን ጣቢያው ከረቡዕ ጥቅምት 12 ቀን 2018 ዓ ም ጀምሮ ባጋጠመው የቴክኒክ ችግር ምክንያት የጣቢያው መደበኛ ስርጭት ማከናወን አልተቻለም። ችግሩን ለመቅረፍ የሚዲያው አስተዳደር ጥረቶች እያደረገ ይገኛል። ያጋጠመው ችግር እስኪስተካከል በሚል አስተዳደሩ በካሜራና መሰል የሚዲያ ንብረቶች እንዳይንቀሳቀሱ የውስጥ ንብረት ክፍሉን አሽጓል። እውነታው ይህ ሆኖ እያለ አንዳንድ የሚዲያ ተቋሙ ሰራተኞች ይህንኑ ፎቶ በማንሳትና አሻ ሚዲያ ታሸገች ከአየር በመውረድ ስራ አቆመች የሚል ሀሰተኛ የተዛባ መረጃ በተለያዩ የማህበራዊ ሚዲያ አማራጮች በማሰራጨት ህዝብ በመንግስት ላይ ያልተገባ አስተያየት እንዲሰጥ እያደረጉ እንደሚገኙ ተገንዝበናል። ስለሆነም ውድ ጣቢያችን ተመልካቾችና ተከታታዮቻችን በማህበራዊ ሚዲያ ተቋሙ ስራ እንዳቆመች ተደርጎ የተሰራጨው መረጃ ሐሰተኛና የተዛባ መሆኑን እናሳውቃለን። ጣቢያዋ ያጋጥማትን ቴክኒካል ችግር ቀርፋ ወደ መደበኛ የአየር ስርጭት እስክትመለስ ድረስ ስራዎቿን በማህበራዊ ሚዲያ አማራጮች መስራቷን እንደምትቀጥል በትሕትና ለማሳወቅ እንወዳለን። በተያያዘ ዜና ከተለያዩ የኢትዮጵያ አካባቢዎች ዶይቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸው ሚዲያ አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣናት ኢትዮጵያ ውስጥ የሚገኙ የዶልቼ ቬሌ ዘጋቢዎችን ለጊዜው ማገዱን በዛሬ ሁለት በደብዳቤ አስታውቋል። ዶልቼ ቬሌ ማምሻውን በይፋዊ የፌስቡክ ገጹ ላይ በወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤ ዶልቼ ቬሌና ወኪሎቹ የኢትዮጵያ ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባር አያከብሩም በማለት ወቅሷል ሲል አስታውቋል። ባለስልጣን መስሪያ ቤቱ ለዶልቼ ቬሌ በላከው ይፋዊ ደብዳቤ በኢትዮጵያ የጀርመን ድምፅ አገልግሎት ዲደብሊው ቋሚ የዜና ወኪሎችን ለጊዜው ማገዱን አመላክቶ ምክንያቱንም ሲገልጽ ቋሚ የዜና ወኪሎቹ በተደጋጋሚ የሚሰ የሚሰሯቸው ዘገባዎች የመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 እና የጥላቻ ንግግርና ሀሰተኛ መረጃን ለመከላከል የወጣው አዋጅ ቁጥር 1185 ህዝባር 2012 የተቀመጡ ድንጋጌዎችን የሚጥሱና የሙያ ስነ ምግባር ስታንዳርድ ያልተከተሉ በመሆናቸው ነው ብለዋል። አያይዞም ይህን መነሻ በማድረግ የዲ ደብሊው ተወካዮችን በተደጋጋሚ ቢሮ በማስጠራት ግብረ መልስ በመስጠት በማወያየት የቃልና የጽሑፍ ማስጠንቀቂያዎችን መስጠቱን፣ ዘገባዎቻቸው ህግና የሙያ ስነ ምግባር እንዲያከብሩ በርካታ ጥረቶች መደረጋቸው ሆኖም ተጨባጭ መሻሻሎች ባለመታየታቸው በቀን አንድ አምስተኛ ወር 2015 የመጨረሻ ማስጠንቀቂያ ደብዳቤ ለመገናኛ ብዙሃኑ መሰጠቱን ዘርዝረዋል። እንዲያም ሆኖ ስህተቶች አለመታረማቸውን በማመልከት ከዛሬ ጀምሮ በኢትዮጵያ የዲ ደብልዩ ቋሚ የዜና ወኪል ፍቃድ ለጊዜ የታገደ መሆኑን በደብዳቤ አስታውቋል። የሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራት እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውሷል። እንዲሁም ከ2010 ዓ ም ጀምሮ የወኪሎቹን ቁጥር በማሳደግ መቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ሕዝብ ሲያሰራጭ መቆየቱን መግለጫው አመላክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣናት ዛሬ በጻፈው ደብዳቤው ዶልቼቬሌና ወኪሎቹ የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባር አያከብሩም በማለት ወቅሷል ሲል መግለጫው ገልጿል። በመሆኑም ከዛሬ ጀምሮ በኢትዮጵያ የሚገኙ የዲደብልዩ ዘጋቢዎች የስራ ፈቃድ ለጊዜ ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለውን እገዳ ስለሚቆዩበት ጊዜ የገለጸው ነገር አለመኖሩን አክሏል። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታንና አስተዳደር ኤጀንሲ ዋና ዳይሬክተር ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመሰረተባቸው። ግለሰቦቹ ክስ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረውን አደይ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው የድረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሶ አዘነ እንዲሁም ሶስተኛ ተከሳሽ የቤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዩንግራዩ ናቸው። በክሱ ላይ አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ላይ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመተሳሰር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው ተመላክቷል። የክስ መዝገቡ አዲያባ ድርና ማግ ብሎኩለት ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 08 2ኛ ወር 2023 ዓመተ ምህረት አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን አስታውሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10 ሚሊዮን 993 ሺ ዶላር በአክሲዮን ድርሻ መመዝገብ እንዳለበትና ከዚህ ውስጥ 32 ሚሊዮን ዶላር በወቅቱ የምንዛሬ ስሌት 52 ሚሊዮን 576 ሺ ብር መክፈል እንዳለባቸው በስምምነቱ መካተቱ ተጠቁሟል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ውሉም እንዳ እንዳልተፈጸመ እንደሚቆጠር ተባብሎ የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽ እና እሱ የመረጣቸው ሌሎች ሶስት ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ አንድ ሚሊዮን 643 ሺህ ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክስ ዝርዝሩ ላይ መስፈሉ ተገልጿል። ይህን ተከትሎ አቃቢ ሕግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠብቁት የሚገባ 52 ሚሊዮን 576 ሺህ ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ እንደተመሰረተባቸው ተዘግበዋል። እንዲሁም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ የቀረበባቸው ሲሆን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ችሎት ተከሳሾቹ ቀርቦ ክስ ከተነበበላቸው በኋላ የክስ መቃወሚያ ለመጠባበቅ ለጥቅምት 17 2018 ዓ ም ተለዋጅ ቀጠሮ መሰጠ መስጠቱን ዘገባው አመላክቷል።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 የወባ በሽታን ለመከላከል በያዝነው በጀት ዓመት 13 ሚሊዮን በላይ አጎበር ለማህበረሰቡ ተደራሽ ለማድረግ እየተሰራ መሆኑንም ተነግሯል። በተያያዘም ኢትዮጵያ አር21 ማትሪክስ ኤም የተባለውን የወባ መድኃኒት በይፋ መስጠት መጀመሯን የዓለም ጤና ድርጅት አስታውቋል። ይህን ክትባት በክትባት መርሃ ግብራቸው ውስጥ ካካተቱት የአፍሪካ ሀገራት ውስጥ ኢትዮጵያ 23ኛው ሀገር መሆኗን ገልጿል። እስካሁንም ከፍተኛ የወባ ስርጭት ባለባቸው ዘጠኝ ክልሎች በሚገኙ 58 ወረዳዎች ክትባቱ መጀመሩ ተነግሯል።